ኪሩቤል እያወሩ ነው። ና እንሂድ እያለችው ነው። እና ዛሬ ምን ተገኘ አለችው። እንዴ አለቀ እኮ ና እንሂድ አለችው። እራስሽ ሂጂ እያላት ነው፣ ኪሩቤል ማለት ነው። እሺ ከፈለከኝ፣ ሰኒ ጋር ነኝ። እሺ ደውልልኝ አለችው። የምትሄጅበት ማን ጠየቀሽ አላት። ኪሩቤል ማለት ነው። በፈለግሽው ቦታ መስራት፣ መላላፍ ትችያለሽ። እኔን ለምንድን ነው የምታስፈቅጂው? ምን ማለት ነው? ካልፈለክኩ መቅረት እችላለሁ። ይች ሴትዮ ምን ማድረግ ነው ምትል፣ ቤቱን ለቅቄልሽ ወጣሁ። ደግሞ እዚህ የመትሻው ምን አድርግ ነው ምትይኝ እያለ ነው ኪሩቤል። ቆይ አንቺ ምንድን ነው? እኔ ለአንቺ ምንሽ ነኝ እንደዚህ የምትበጠብጭኝ እኔ እኮ እኔ እኮ እያለች ነው እና እኔ እኮ እንደዚህ አይደለም እያለች ነው። ጽናትዬ፣ ምነው ሽሮሮ እንዲልሽ ፈልገች ነው ወይ እያላት ነው ማለት ነው እንግዲህ እኔ አንቺን ሽሩር የምልበት ጊዜ አብቅቷንሽ ይኸውልሽ አንድ መርሳት የሌለብሽን ነገር ልንገርሽ። እሺ ምሳ ከፈለግ ሰርቻለሁ። ሀሴትን አግርብልኝ በላት ባክሽ። ከምትሄጂበት ለምን አትሄጂልኝም? ለምን እዛው አታድርልኝም? ብንራራቅ ነው የሚሻለኝ። እሺ ራሴን አስተካክ ይሄዳለሁ፣ ወጣላለሁ ከዚህ ቤት አለችው። ያው ህጅልኝ። እኔ ሁልጊዜ አንቺን እያየሁ በማለቴ በ ፍቅር መሞት አልፈልግም፣ እና ሄጅልኝ እያላት ነው። እሷ ደግሞ ራሴን አስተካከል እሄዳለሁ ብላ እያለች ነው ማለት ነው። ጽናትዬ እንግዲህ ወደ ሀሴት ጋር፣ ወደ ሰናይት ጋር ምታለች። ቤቶች እያለች ነው። እንዴነሽ? ደህና ነሽ ወይ? ምን ነው እመጣለሁ ብለሽ ቆየሽ እኮ። ምን እባክሽ ምግብ ምናምን ስሰራ ቆያይች እኮ ነው እያለች ነው ጽናትዬ። ሰናይት ደግሞ የቤት እመቤት እኮ አይሞላላትም እያለች የቤት እመቤት በሚለው የሚለውን ታይና ሰራተኛ በሚለው ይቀየርልኝ አለቻት። ሰናይት ደግሞ ቡና ለምናምን ላቀራር ቡና ምናምን ላቀራር ስትል አይ አስፈልግም እያለች ነው ጽናትዬ ማለት ነው። እና እኔ ማውራት ነው የምፈልገው ከአንቺ ጋር እንጂ እኔ ቡና ማቀጣት አልፈልግም። እኔ እኮ ለሁለታችን ብዬ ቡና አጥቻለሁ እያለች ነው። የሆነ ቡናው ሲቀራረ ምናምን ደስ ይላል ምናምን አለች ጽናትዬ። ግርግሩ ምን ያደርጋል እልቅ ደህና ነሽ አለቻት። አይ ምንም ልክ አይደልሽም እኮ አለቻት። ፀሐይ ነው እኮ አለች። ያንን ጥላ ውሰጂ ብልሻለሁ ሰማልሽ አይደል አለች። እኔ የት እሄዳለሁ ብለሽ ነው? አንዳንዴ ከወጣሁ ነው እንጂ ምን ያደርግልኛል ነው የተወጣለው እያለች ነው ጽናትዬ ግን እንዴት እስካሁን ቤቱን አላከራየሽውም? እባክሽ ሰሞኑን ጊዜ አጣሁ፣ እያለች ደግሞ ሌላ ሰው መስገበታ አስጠላኝ። አንቺን ለምጃይ ግቢ ውስጥ ብቻሽን ከምትሆኝ ሌላ ሰው አስገቢ። አሁንማ እያሰብኩ ነው፣ አስገባዶ ላጤ እያለች፣ ወንድ ነው ሴት? አለች። አንቺ ዋ እኔ ራሴ ላይ ሴት አላቅም

መጣ እንዴ ክሩቤልዬ? ቆየው እኮ ከመጣሁኝ። ምን ሆነሽ ነው? ምሳ በልተሃን? ወይ ጽናት ምሳ ቅርብ ልብ ላይ ነበረ። አይ ውጭ በልቼ ነው የመጣሁት። አንቺ በላሽ? አላት እያላት ነው። በልቻለሁ እያለች ነው። ግን ደህና ነሽ እያላት ነው። ደህና ነኝ። ምንድን ነው የተፈጠረ? ነገር አለ ወይ? እስኪ ንገሪኝ እያላት ነው። ማለት ነው ያው እሷ ደግሞ እንግዲህ ያው እያቀፈች ነው ክሩቤልን ማለት ነው። ምን ሆነሽ ነው እንደዚህ የምትሆኙ በጣም ይቅርታ። ችግር የለው። ምን ሆነሽ ነው? ነገሪ ችግርሽን። ዛሬ ኮኪ ደውላል ነበረ። ኮኪ ማለት እህትሽ ናት እያለ ነው። አዎ ሁለተኛ እህቴ ነች። እና ፍቅረኛ አለኝ አለችኝ። እና እድሜዋ ኮ ሀያ ምናምን አካባቢ አልደረሰም። ኧረ ሀያ ምናምን ሞልቷታል። እና ከያዟ እኔ ከመያዟ ምናለኝ እና ግን ልታገባ ትፈልጋለች። እና እኮ ይሄ ደስ የሚል ዜና ነው። ምን ነካሽ ኪራኔ? እኮ ታላቋ ነኝ እያለች እና ምሽግር አለ እያላት ነው። እና የማህበረሰቡ ታላቅ እያለ ታናሽ ሊያገባ ነው የሚባለው ምናምን የሚባለው ነገር አሳስቦች ነው አይደለ? እንደዛ እንደዚህ እየተመሳጨሹ እያላት ነው። ምንም እንደሚያሳስቤ ታውቃለህ። እና ምንድን ነው እንደዚህ ያስጠቅሱ ያስቀምጠሽ አሁን ያልከው አባባል አተራ አባባል ነው። ታላቅ ልጅ ያለታነሽ የሚባለው አዎ፣ አለች። ሁሉንም ነገር በእድሜ ነው የሚያስበው። እናቴ ደውላ ተና ደውላ ተናገረችኝ። በእርግጥ በእሷም አልፈርድባትም። አዎ፣ እሷ ምንም ብትሽ ብትልሽ ለፍቅሯ ነው የፍቅረኛዋ ቤተሰቦች እሱን አግባ እያሉ ጨቀጭቁታል። እሷ ደግሞ እኔ ሳላገባ እህቴ ሳታገባ እንዴት አገባለሁ እያለች ነው። እህቴ እያለች ነው ማለት ነው። እና ጎረቤት እንደዛ እያለ ሲያወራ ትልቅ ተቀምጣ ትንሽ አገባሽ ሲባል አባቴ የሚችል ይመስልሃል ነው እያለችው ነው ለኪሩቤል። አዎ እና እነሱ እኮ በንግግር የሚያምኑ ሰዎች ናቸው። እና የሰው ፍጹም የለውም እያለች ነው ሀሴት። እና እኔ ማግባት አለብኝ ታላቄ፣ ታናሽ ታላቅ ተቀምጦ ታናሽ ማግባት የለውም እያለች። ኮኪ ምን እንዳለችኝ ታውቃለህ? እኔ ከማግባቴ በፊት የምታውቂውን ፍቅረኛ የለሽም ወይ አለችኝ። ከፈለግሽ እኔ ከገባሁኝ በኋላ ትፈችዋለሽ አለችኝ ትዳሬን ሚወቴንም አታበላሽብኝ፣ አለችኝ። ምን እንደዛ ተናገረችሽ? አንቺን ብትሆኝም እኮ ትዳር ዘለሽ የምትገቢበት ነገር አይደለም። ተውኪራ አትፍረድ እስኪ። አንተ አስበው፣ አንተ የምትወደውን ሰው በእንደዚህ አይነት ምክንያት በእንደዚህ አይነት ተልካሻ ምክንያት ማጣት አለብህ ወይ ስለዚህ እቴ ለእኔ ስትል እሷ የምትወደውን ሰውም ማጣት አለባት ወይ ግን ምንም ማድረግ አልችልም የደካማነት ስሜት እየተሰማኝ ነው እያለችው ነው ለኪሩቤል ሀሴት ተይ እንደሷ አትበይ እያለት ነው ታውቃለህ ሲታዩ ጠንካራ የሚመስሉ ሰዎች ውስጣቸው በጣም በጣም የተበደሉ ሰዎች ናቸው በጣም አይችሉም፣ እያለች ነው። እኔ ላይ ነው እንጂ ጠንካራ፣ ውስጤ በጣም ስስ ነው እያለች ነው ሀሴት። እንደዚህ ያቱ ይበቃ፣ እኔ ያለሁልሽ እያላት ነው። አመሰግናለሁ እያለች ነው። እና ያው ጽናት ደግሞ ሁለታቸው እንዲቀራረቡ እያደረገች ነው። እንግዲህ እሷ ለመራቅ እየሞከረች ነው። ያው ለኪሩቤል እየወደደችው መራቅ ነው የፈለገችው። ለምን ይህንን ያመጣው ምንድን ነው? የኪሩቤል አባት እስከሆነ ድረስ ማለት ነው እና ሌላ መንገድ እንፈልጋለን መፍ ሌላ መፍትሄ እንፈልጋለን። አይዞሽ አትጨናነቂ፣ ሀሴትዬ እያላት ነው። እንግዲህ እያጽናናት ነው ማለት ነው ኪሩቤል ማለት ነው። እና አዲሱ እንግዳ ደግሞ ናሁን ጋር መጥቶ ናሁምን እየቀሰቀሰ ነው ማለት ነው። እና ቤተሰቦች ይህ ብቻ ፅናት ድራማ በጣም ደስ የሚል ነው።

ባክህ እንቅልፍን ቢያለኝ ምን ሆነህ? እያለው ነው ባክህ ፍቅር ያዘኝ እያለ ነው። ከማን ሌላው ነው እንግዲህ ያንተ ፍቅር ጉንፋን መሰለህ? እንዲ እያለው ነው ከጽናት ነው የያዘው። በነገራችን ላይ ለማንኛውም ሁላችሁም ላይክ ሸር ሰብስክራይብ አድርጎ አመሰግናለሁ።